ሰላም፣ ያበሻ አዲስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ተጀምረዋል። ትላንት ማምሻውን ጊዜው አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ብለው አቶ ጌታቸው ረዳ መግለጫ ሰጥተው ነበር። በመቀጠልም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ እግድ ደብዳቤም ጽፈው ነበር። አሁን ደግሞ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሠረተ ቢስና የማይተገበር ሲል ውድቅ አድርጎታል። ፕሬዚዳንት አቶ ጌታቸው ረዳን አምባገነን ፕሬዚዳንት ነበር ሲል አጣጥሏቸዋል። ደብረ ጽዮን የሚመሩት ህወሓት ፕሬዚዳንት አቶ ጌታቸው ረዳ ሶስት ከፍተኛ የሰራዊት አመራሮች ላይ የወሰዱት ጊዜያዊ እግድ እርምጃ አስመልክቶ ሌሊት መግለጫ ወጥቷል። በዚህም ፕሬዚዳንቱ የወሰዱት እርምጃ በሌለ ሥልጣናቸው የወሰዱት የማይተገበር ሲል በጽኑ ተቃውሞታል። እገዳው መሠረተ ቢስና የማይተገበር ሲል ውድቅ ያደረገው መግለጫው ፕሬዚዳንት ጌታቸው ረዳን ከስልጣናቸው የኃላፊነት ቦታ ማንሳቱን አስታውሷል። ፕሬዚዳንት አቶ ጌታቸው ረዳን አምባገነን ፕሬዚዳንት ነበር ሲልም አጣጥሏቸዋል። የእግድ እርምጃ የተደራጀ ሰራዊት ለማፍረስ ሲደረግ ቆየው ተንኮል አካል ነው ያሉ ሲሆን እርምጃው አደገኛ ውጤት የሚያስከትል ነው ሲሉ አስጠንቅቀዋል። መሰረተ ቢት ሲል የገለጸው የሶስቱ ከፍተኛ የሰራዊት አመራሮች ጊዜያዊ እግድ የሰራዊት አባላትና ህዝቡ እንዳይቀበሉት የሚል ጥሪም አስተላልፏል። በተያያዘና በሌላ ዜና በኢትዮጵያና በኤርትራ መካከል በማንኛውም ቅጽፈት ጦርነት ሊነሳ ይችላል ጀነራል ፃድቃን ገብረ ትንሣኤ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 በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀኔራል ጻድቃን ለቀጠናው ዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮ ጉሉ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜ አስተዳደር ውስጥ በምክትል ፕሬዝዳንት ማድረግ ያልተማከለ አስተዳደርና ዲሞክራታይዜሽን ሴክረታሪያት ኃላፊ የሆኑትን ሌተናል ጀነራል ጻድቃን ገብረ ትንሣኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንቡ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ ማክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያዩ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሸመ በአልጀዚራ ላይ ያስነበቡት የኤርትራውያን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሁፍን ተከትሎ በሁለቱ አገራት መካከል ያለው መካረር ተባብሷል። የኤርትራዊ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሁፍ ምላሽ ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሁፍ በኤክስ ገጻቸው ሰጥተዋል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም አገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፈን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። ከፕሪቶሪያው ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ መሆኑንም ጀነራሉ ጠቅሰዋል።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 ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነቱን ስለማያስቀር ትግራይ አስፈላጊ ያልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ገልጸዋል። ለጊዜው አቅሜ አቅማችን የሚፈቅደው ይሄንን ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበረ የጠቀሱት የጊዜያዊ አስተዳደር ፕሬዚዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበረ ጠቅሰዋል። በዚህ ግንኙነት ግን ከገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት፣ ከነ ሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል። የኤርትራ መንግስትን የወራሪነት ባህሪ አስተው ያለው እንደ ኢትዮጵያ፣ ሱዳን ያሉ አገራትን እንደመጠቀሚያ ያደርጋል ያሉት ጀነራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ሲሉ ገልጸውታል።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 ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መስማት የተጀመረው።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 ጊዜ አስተዳደሩ ከፌዴራል መንግስት ያለው ግንኙነት ተፈናቃዮችን መመለስ የሚመለከት ነው ያሉት አቶ ጌታቸው ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር ነው፣ የኢትዮጵያና የኤርትራ መንግሥት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉ አክለዋል። ዓለም አቀፍ ማህበረሰብ ትኩረቱን በዩክሬን፣ በመካከለኛው ምስራቅ፣ ዲሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት ወቅት የሚነሳው ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ጀነራል ጻድቃን ተናግረዋል። የጦርነቱ ውጤት የሚወሰነው እንደ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ኢራን፣ ግብፅ እና ቱርክ ባሉ አገራት እንደሚሆኑም በጽሑፋቸው ጠቅሰዋል። የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያን ስምምነት ማስጠበቅ መሆኑን ጀነራል ጻድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ጣልቃ ገብቶ ሌላ አውዳሚ ጦርነት ያስቁሙ ሲሉ